አስረኛው ዙር የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ኮንፈረንስ እንደሚካሄድ የሲቪል ሰርቪስ ኮሚሽን አስታውቋል። የአፍሪካ የመንግስት አገልግሎት ኮንፈረንስ በየሁለት ዓመቱ የሚካሄድ ጉባኤ ሲሆን ኢትዮጵያም የአስተናጋጅነቱን ኃላፊነት ከዚምባብዌ ተረክባለች። የሲቪል ሰርቪስ ኮሚሽን በመንግስት አገልግሎትና አስተዳደር ዙሪያ በአፍሪካ ህብረት አባል ሀገራት ለአስረኛ ጊዜ በአዲስ አበባ የሚካሄደውን ኮንፈረንስ አስመልክቶም ጋዜጣዊ መግለጫ ሰጥቷል። የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር አስረኛ ዙር ኮንፈረንስ በአዲስ አበባ በአፍሪካ ህብረት አዳራሽ ለሶስት ቀናት የሚካሄድ ነው። በዋነኛነት ይህ ጉባኤ ትኩረት አድርጎ የሚወያይባቸው ነጥቦች አንደኛው የአፍሪካ የመንግስት አገልግሎት ኮንፈረንስ በየሁለት ዓመት የሚካሄድ ስለሆነ ይህንን ከዚህ በፊት ከሁለት ዓመት በፊት በዚምባብዌ የተካሄደውን ኮንፈረንስ የቀጠለ ነው። አገራት ኮንፈረንሱን በሚኖራቸው ዝግጁነት ደረጃ እየተወዳደሩ የሚያዘጋጁት ሲሆን ኢትዮጵያም በዘጠነኛ ዙር በዚምባብዌ በተካሄደው ኮንፈረንስ ተወዳድራ የወሰደችው የኮንፈረንስ የማዘጋጀት ተራ ነው። ከአስረኛው ዞር የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ኮንፈረንስ ጎን ለጎን የተባበሩት መንግስታት የመንግስት አገልግሎትና አስተዳደር የአፍሪካ ቀጠናዊ ፎረም መሆኑንም እንዲሁ ኮሚሽኑ አንስተዋል። ፎረሙ የአፍሪካ ሀገራት ቀልጣፍ አገልግሎት እንዲያቀርቡ የሚያስችላቸው አቅም የሚገነቡበት ስትራቴጂን ለመንደፍም ያለመ ነው። የኮንፈረንሱ ጭብጥ የመንግስት ተቋማት ተለዋጭ ከባቢያዊ ሁኔታዎች እንዲቋቋሙና ተንከባለው የመጡና የብዙ ጊዜ ለብዙ ጊዜ የተከማቹና ከአገልግሎት ጋር የተያዙ ፈተናዎች በፍጥነት ለመቅረፍ ትኩረት አድርገው የሚወያዩበት ተሞክሮ የሚቀያየሩበት መድረክ ነው። ለኮንፈረንሱ መወሰን መነሻ የሆኑ መሠረታዊ ጉዳዮች አሉ። አንደኛው በአፍሪካ የተከማቹ የአገልግሎት አቅርቦት ችግሮች በመፍታት አካታች ዘላቂ ልማት የሚያመጣ ተጠያቂነት የሚያሰፍን የሰብአዊ መብት የሚያከብር የሕዝቦች ትብብር እና ትስስር የሚያጠናክር ከባባዊ ሁኔታ ለመፍጠር የጠንካራ ተቋም አስፈላጊነት ወሳኝ መሆኑን ለመወያየትና የተሞክሮ ልውውጥ ለማድረግ ነው።